አደረጋለሁ ከፈልኩ ሁሉንም እየዞርኩ ጠይቃለሁ። የሁሉንም ስልካ ያለው። ቆይ ያ ሰውዬ ማን ነው? ዜነብ ረፊ ቁሚ። ዜነብ አይሆንም። ለምንድን አይሆነው? ይሆናል። ለብቻው ቆሟል ተመልክተው፣ ስልኩን ደግሞ ጠረጴዛ ላይ አስቀምጧል። እዮ እንጂ ዜነብ። አይሆንም፣ እሱ አይደለም እያልኩሽ ነው። ለምን ንገርኝ እንጂ ዜነብ። ዜነብ አዳምጪ ዜነብ ዜነብ ዜነብ ቁሚ፣ እሱ ወንድማችን ነው። ምን? አዎ የሥርዓት ወንድም ነው። እሺ ግን በጣም ይቅርታ፣ የካድር አባት ማን ነው የሚለውን ጉዳይ በፍጥነት ማወቅ ይኖርብኝ የውልጅ ዜነብ፣ የእኔ ማሳቢያ ነው አንቺ ብቻ በእኔ ላይ እምነት ይኑርሽ። አንድ ድር ስጭኝ። እኔና አንቺ ያንን ሰውዬ እናገኛለን። ቆይ እንዴት እንዴት አድርገን ነው የምናገኘው? የተደወለበትን ስልክ ቁጥር ወስደን ባለቤቱ ማንዱን እናጣራለን። ከፈለግሽ ደግሞ የዴን የምርመራ ማድረግ እንችላለን። ማለት ምን መሰለሽ፣ የካደርን አንድ ዘለላ ጸጉርን ወስድና የዘረመል ምርመራ እናደርጋለን። በሚመጣ ውጤት መሰረት ደግሞ አባቷ ማን ነው የሚለውን ነገር ልናጣራ እንሞክራለን። ደግሞ አታስቤ እዚህ ያሉትን ወንዶቹን በጠቅላላ አሻራቸውን ወይም የተጠቀሙትን ነገር በመውሰድ ካስፈለገ እየጠየቅናቸው ሆስፒታል በመውሰድ የዲኤንኤ ምርመራ ማድረግ እንችላለን። በዛ መንገድ አባቷ ማን ነው የሚለውን ነገር ማጣራት እንችላለን። ዜንብ ሳትወድ በግድዋ አማራጭ ያለችውን የመጨረሻ አማራጭ ወስዳ ከጃን ጋር ተስማምታ ወደ ካድጋ ቀስ ብላ ሄዳ አንድ የጸጉር ዘለላ ወስዳ አባት የዲኤንኤ ምርመራው እንዲደረግ ለጃን የጸጉር ዘለላውን ትሰጠዋለች። በምን ያክል ጊዜ ነው አባቷ ማን ነው የሚለውን ነገር ማወቅ የምንችለው? ዜነብ ትዕግስት ሊኖርሽ ይገባል። ውጤቱ አንድ ሁለት ቀን ሶስት ቀን ሊያቆይ ይችላል። ከሁሉም በላይ ግን አባቷን በየሆስፒታሉ ማፈላለጉ ከባድ ሥራ ነው፣ ትዕግስት ይጠይቃል። ለዛ ደግሞ ትዕግስት ሊኖርሽ እፈልጋለሁ። ወንድሜ በፍጹም ይህንን ጉዳይ ማወቅ የለበትም። በፍጹም ከእኔና ከአንቺ ውጭ ይህንን ጉዳይ ማንም ማወቅ የለበትም። ይህንን ጉዳይ ሥራ ታወቀ ማለት ሁሉም ነገር ተበላሸ ማለት ነው። እሺ እንዳልክ ሰራት እሳት ለብሶ እሳት ጎርሶ ወንድሙ ወደሚኖርበት መርከብ ያመራል። እንኳን ደህና መጣ ወንድሜ፣ ተቀመጥ። እዚህ መርከብ ላይ ለብቻ መኖር አይከብድም። እንዲሁም ነፃነት ይሰጠኛል። ለነገሩ እንኳን እንደዚህ አይነቱን ለጭንቅላት የሚከብድ ስንትና ስንት ነገር አድርጋ ለእስር ቤት የገባው በእኔ ዙሪያ እንዳትገኝ ነግሬ ነበር። ከቤተሰቤ ከእኔ እንድትርቅ አስጠንቅቄ ነበር። አንተ ግን ያንን አልሰማ ማልክ። ቤትህም ሆቴልም እንዳልመጣ ለምን እንደምትከለክለኝ ያውቃለሁ። ምን አይነት አሳፋሪ ስራ እንደሰራና የት እንደነበርክ አትርሳ። እስር ቤት ነበርክ። አሁን ተመልሰ ወደ እኛ ሆቴል ስትመጣ በአንተ ምክንያት ለአንተ በሚሰጥ መጥፎ ስያሜ የእኛ ሆቴልም ስም ይጠፋል፣ የቤተሰባችንም ስም ይጠፋል። ከኔ ጋር ምንድነው ችግር? ችግር ማ? ያለብህ አንተነህ ነግሬ አስጠንቅቄ ነበር። ይገርማል። ዛሬ ወደ ሆስፒታል ሲሄድ አንድ የሚያምር ነጭ አበባ ከቤርኪ ጎን ተቀምጦ አየሁኝ። ይህንን የሚያምር አበባ ማን ይሆን ያመጣው እያልኩኝ ማንነቱን ለማወቅ በጣም ጓጓሁ። ጓጉቼም አልቀረውም፣ ያንን የሚያምር ነጭ አበባ ማን እንዳመጣ አወቅሁኝ። ምን መሰለው? የሀያት ልደት ስለነበረ ሀያትን እንኳን ደስ አለሽ ለማለት እድሉ አልነበረኝም። ስለዚህ በቃ ቤርክን ለልጅሽ ልደት እንኳን አደረሰሽ ለማለት ወደ ሆስፒታል እጄ ነበር። በቃ ይሄ ነው በቃ ከዚህ ውጭ ሌላ ነገር የለውም። እስር ቤት ስትገባ አዝኜልህ ነበር። ለአንተ ጥሩ ስሜት እንዲኖረኝ ለራሴ ደጋግሜ ነግረው ነበር። ነገር ግን ዛሬ አንተ ወንድምነት ለእኔ እንደማይገባ አወቅኩኝ። ቆይ ወንድሜ ምን ጓኑ? የእኔ ጥፋት ቤልኪንጄ መጠየቄ ጥፋት ነው? ለአመታት እዛ እስር ቤት ስማቀቅ አንድ ቀን አንድ ሰው መጥቶ ጠይቆ የሚያውቅ አልነበረም። እና የወንድሜን ሚስት እጄ መጠየቄ ጥፋት ነው? እኔ እንዳንተ ጨርሰው ጨርሰው ማለት የምትፈልገውን በል እንጂ ይኸውልህ ሰርዓት፣ አሁን ያለፈውን ቁስል መነካካት ለማንም አይጠቅም። ያለፈውን ነገር እንዳለፈ ትተን ወደፊት ብቻ ብናሰብ ጥሩ ነው። ለኔ ግን አላለፈ። ለኔ ገና ጅማሬው ነው። ገና መጀመሪያችን ነው። እሺ የሰማሽ ነው። መጣሁ፣ መጣ፣ አሁኑ መጣሁ። እሺ፣ ምን ፈልገሽ ነው ያስጠራሽኝ ደግሞ? እኔም አላውቆ። ሌላ ታሪክ አለ መቼም። አቶ ሰርዓት ናፍቀኛል እንደማለል ታቃለ። የልጅ ልደት ላይ እንድትገኝ ማን ነበር ቆይ ጋበዘሽ? ማንም አልጋበዘኝም። እንዲሁ ልጆች ስንናፈቁ ሊያቸው ብዬ ነው። ቆይ ምንድን ነው የምትፈልጊው? ከቤተሰቤ ከልጆች እንድትልቅ ይነግርሽ ነበር። ቆይ ምንድን ነው የምትፈልጊው? ገንዘብ ገንዘብ ነው የምትፈልጊው? ንገሪኝ፣ ምን ያክል ገንዘብ ነው የምትፈልጊው? አቶ ሰራት በጣም ተሳስታል። እኔ አንተን ገንዘብ አልፈልግም። እኔ ሰርቼ መኖር ምፈልግ ሰው ነኝ። ስለዚህ ባልደረባ ታደርገኛለህ አብሬ ስራ መስራት እፈልጋለሁ። አይሆንም። ከእኔ ጋር መስራታችንም ካልኩሽ ሁሉን ነገር ለልጆች ነግረሽ የቤተሰብን ደስታ ልታበላሽን ወቅድሽ። እንግዲህ እኔ ሀሳቤን አቅርብ ያለሁ በቅርቡ ውሳኔን ትነግረኛለህ ብዬ አስባለሁ። እሽ አሁን ሄዳለብኝ። በደንብ አስብበትና ውሳኔን በፍጥነት እንድታሳውቀ እፈልጋለሁ። እንኳን ደህና መጣሽ ዜነብ። አመሰግናለሁ ቱላይ። ስለ ካድር አዲስ ነገር የለም እንዲህ ዜነብ? ቡዴ ምንም አዲስ ነገር የለም። እና ግቢ፣ ግቢ እናናወራለን። ግቢ። በካድር መጥፋት የወታም የሚልሽ ቤት ተቀምጫ ያለው ደህናም አይደለውም። ኤርካን እሷን ፍለጋ ጠዋት ወቶ ማታ ነው የሚገባው። ምን እንደምናደርግ ግራ ገብቶ ነው ቱላይ። ቱላይ፣ ውድ ባሌ መጣ። እንኳን ደህና መጣ። መጥቻለሁ። በጣም ነው ግን የደክመኝ። ያቺ የተረገመች ልጅ ብትኖር እሷ ነበር ሄዳ ምታመጣለን። ወይዘሮ ዜነብ እንኳን ደህና መጣሽ፣ እንዴት ነሽ? እና ፖሊስ ጣቢያ ምናምን ሄዳችሁ አመለክታችሁ እንዴ? አዎ አመልክተናል። ፖሊሶች እያፈላለጓት ነው። አዲስ ነገር ሲኖር እናሳውቃቸዋለን ብለዋል። እኔና ኤርካን ግን አንድ ነገር ለማድረግ አስበናል። ምን ልታደርጉ አስባችኋል? እስካሁን ፖሊሶች ካድርን ማግኘት አልቻሉ። ምንም እየረዱን አይደለም። ለዛም በቃ የካድርን ፎቶ ይዘን ወደ ሚዲያ ጋር ብንሄድ ይሻላል። ልጃችን ከጠፋች ቆይታለች፣ ፖሊሶች እየረዱን አይደለም፣ እርዳታችሁን እንፈልጋለን ብለን ለጋዜጠኞች ይነግራለን። ያሁን እንደምታውቂው እነሱም መነጋገሪያ ነገር ስለሚፈልጉ ይቀበሉናል ብዬ ተስፋ አድርጋለሁ። ጥሩ ሀሳብ ይመስለኛል። ጥሩ ሀሳብ ነው። እና ዜነብ አንቺ ከኛ ጋር አትመጪም? ያው ጎረቤቴ ስለሆንሽ ታስፈልጊያለች ብዬ ነው። እሺ እመጣለሁ፣ ምንም ችግር የለም አሁን ሊድ ወደ ቤት አልገባውም ቤተሰቦችን አላየሁም። ወደ እነሱ ጋር ሊድ በቃ እሽ መልኮ አማገሮ ቤቴ ደግሞ እንደዚህ የመጣሽ አንዳንድ የጠየቂን። ቱላይ ቆይ አብደሻል እንዴ? ስለምን ሚዲያ ስለምን ፖሊስ ነው የምታወሪው? የካድር መጥፋት ወሬ ከእኛ መካከል ከወጣ ምን ያክል ችግር እንደሚያመጣት ታቂም። ኤርካን እስኪ ሞኝ አትሆን። እች ልጅ በደንብ ተመልከታት። ምን ምን ሆነች ነገርኝ። ምን ሆነች ኤርካን? በእውነት ከማስበው በላይ በጣም ደደብ ሰው ነህ። ዜነብ አንድ ነገር ደበቀናለች። አንድ ከኛ የደበቀችው ነገር አለ። ማለት ምን እያልሽ ነው? ማለቴማ፣ ከካድር ጋር አንድ የሚያገናኛት ነገር አለ። ትንሿ ካድር ምሽት ላይ ጠፋል። እንደምታውቀው ደግሞ ዜነብ በጣም መልካም ሰው ነኝ። የካድር መፍት ዘመዋጋጅ ልኝትል ነበር፣ ነገር ግን ምን ሆነ? ጠዋት ላይ ሻንጣዎቿን ሰብስባ በቅንጡ መኪና ቤተሰቧን ሰፈሩን ጥላ ከዚህ ሄደች። ኤርካን ጭንቅላትን አሰራ እንጂ ወዴትን ሄደችው? ለምንድን ነው ከዚህ ሄደችው? የት ነው የምትሰራው? እሺ፣ የሰማው ነው። ምን አዲስ ነገር አለ ወንድሜ? ዛሬ ወንድምህ ታስሮ ለነበረበት እስር ቤት ሄጄ ነበር። ከሁለት ሳምንት በፊት አንድ ሰው ወደ እስር ቤት ደጋግሞ እየመጣ ይጠይቀው እንደነበር ነግረውኛል። እንደውም እንዳሉ ከሆነ ከዚያ በፊት እየመጣ ይጠይቀው ነበር ነው ያሉኝ። ማን ነው? ማን ነው ወንድሜ? ቢልጅ እየመጣ ስጠይቀው የነበረችው በእውነት እገለዋለሁ። በእውነት እገለዋለሁ። ወንድሜ ሰራት ወንድሜ ሰራት፣ ምንድን ነው? መኪናውን አውጣልኝ፣ ፍጠን። ወንድሜ ምንድ ነው? ችግር አለ እንዴ? ሰራት፣ ንገር እንጂ ምንድ፣ የተፈጠረ ነገር አለ እንዴ? ሁሉም ነገር ግልጽ ሆኖ ታየኝ። አሁን ሁሉም ነገር ገባኝ። ወንድሜ ምንድ ነው የምታወራው? ስለምን እያወራ ነው? ያንን የማይረባ ነፍሰ ግዳይ በየሳምንቱ እስር ቤት ላይ እየጠየቀች ነበር። አልገባኝም። ማን ነቸው? ወንድሜ ቤርኪ። ቤርኪ በየሳምንቱ ወደ እስር ቤት እየሄደች ጃንን ተጠይቀው ነበር። እና ወንድሜ ምን ተፈጠረ? ቤርኪ ጃንን መጠየቋ ችግር አለ እንዴ? ማለት ወንድሜ ጃንን

እንደዛ እያሰብኩ ነው እንዳትለኝ። ወንድሜ ተው እንጂ፣ ቆይ እንዴት ብለን እንደዚህ አይነት የማይረባ ቆሻሻውን ሀሳብ የምታስበው ወንድሜ? ይህንን ሀሳብ ከአምሮ አውጣ። ወንድማችን በፍጹም እንደዚህ አይነት ነገር አያደርግም። ደግመ እንደዚህ እንዳታስብ። ለምንድን ነው ማላስበው? ነገረኝ እስኪ። ለአመታት የልጆቼ እናት ነች የምወዳት የምታምነኝ የማምናት ሚስቴነች ያልኳ ሴት ካለችኝ ህይወቴን በጠበጠች እና እንዴት ብዬ ነው ማላስበው? ነገረኝ እስኪ፣ እንዴት ብዬ ነው ማላስበው? ይገባኛል፣ ወንድሜ ልክ ነህ። ነገር ግን ወንድማችንን ታውቀዋለህ። ጃን ከኔና ከአንተ አይስማማም ነገር ግን የቤዲ ጋር ያወራ ነበር ምናልባት ለዛ ይሁን መታ ጠይቀችው ታሁን ጂጂያን ታዲያ ለዛ ነው በድበቅ አበባ ይዞ ሆስፒታል ድረስ ሄዶ የጠይቃት ወንድሜ በዛ ጉዳይ እንኳን አትጠራጠር ወደዛ ስለሚሄዱ መጀመሪያ ምን ያውቅ ነበር ፕሮግራሙኑ የሚያሳዝነው እኛ ነበርን እባክን መረጋጋት ይኖርባል ተናዳ የማየውን ነገር ማድረግ የለብን ወንድሜ ለምንድነው የቤታችን ዕቃ የሚወሰደው ለምንድነው የሚወስዱብን ሰራት ወንድሜ አባታችን መክፈል ያለበትን እዳ ስላልከፈለ ነው ንብረታችንን የሚወስዱብን ወንድሜ ወንድሜ የኔን ሳይክል እያወጡብኝ ነው ሳይክሉን ሊወስዱብኝ ነው የኔን ሳይክል ሊወስዱ ነው ወንድሜ ስራ ተረጋጋ አይወስዱም ወንድሜ ወሰዱ እኮ በቃ ወሰዱብኝ ወንድሜ አሁን ከዚህ ሄድና መንገድ ላይ ጠብቀኝ እኔ ሳይክሉን እየመጣለሁ ቶሎ በል ሂድ ሂድ ከዚህ ወንድሜ ወንድምሜ ያመጣህልኝ? ቆይ እንዴት ወሰርቅ እንዴት አርገ ወሰርቅ? ወንድሜ አሁን መሄድ ይኖርብናል፣ እየተከተሉ በፍጥነት፣ ውጣውጣ ውጣ ውጣ፣ ቶሎ በል እንሂድ። አስመሳዩ ጂሃን ራትን ጥሎ ሀብቱን ንብረቱን ለመውሰድ የማይፈነቅለው ድንጋይ የለም። ሌላው ብቀር ስርዓት ሚስቱ በዚዛት ሆስፒታል ነች፣ ብቻውን ነው፣ አንድ ሰው ያስፈልገዋል። ብሎን አዝራ የተባለችውን የገዛ ሚስቱ በየቀኑ እየተዋበችና እያመረች ወደ ስርዓት ጋር እንድትሄድ ስርዓት እናማላ እሱን በእጇ እንድታስገባ ከዛ እሱ ባሰበበት መንገድ ስርዓትን ወጥመዳቸው ውስጥ ለመጣል ጠዋት ማታ ሚስቱ ቁንጅናዋ እንድትጠብቅ ከስርዓት አይን ውስጥ እንድገባ ይሞክራል። የጃን ሚስት አዝራ የተባለችውም ሴት ግን የዋዛ አደለችም። ጃን እንደ ባሪያ እንደ አዛዥ እዚ ግቢ እዛ፣ ውጭ እያለ እንደፈለገው ከሚያረጋቱ ሕይወት መውጣት ትፈልጋለች። ለዛም ደግሞ ጃን ስርዓት እንድታማለች በጣም ውድ የተባሉ ጌጣጌጦችን፣ ልብሶች እንድገዛ ገንዘብ ይሰጣታል። እሷ ግን ገንዘቦቹን ወደ ኪሷ እያስገባች ውድ የሚመስሉ ፌክ እቃዎችን እየገዛች ገዛው ብላ ባሏን ተዋሻለች። በአሁኑ ደግሞ በጣም ውድ የተባለ ቅንጡ ቦርሳ ገዛው ብላ ተመሳሳዩን ገዝታ ጂያን የሰጣትን ገንዘብ ወደ ኪሷ ከታ ጂያንን ተዋሸዋለች። እሺ ልጆች ትምህርት እንዴት ነው? ጥሩ ነው። ሃሉዴ፣ ያቋረጥሽውን የዋና ልምምድ እንደቀጠል ሰማሁ። እህቴ አዝራ፣ አዲስ ቦርሳ ገዛሽ እንዴ? አዎ፣ አዲስ ቦርሳ ነው እህቴ። ማየት እችላለሁ? ትችያለሽ እህቴ ይህ ቦርሳ በጣም ውድ ነው አደል? አዝራ ውድ ብቻ አይደለም በጣም ውድ ነው አጎቴ። ምን ያክል ብር እንዳወጣ በስልኬ ማወቅ እችላለሁ። ሀያል እንደዛ አያስፈልግም። ቦርሳውን ስጭኝ። ምን ችግር አለው እህቴ? ለምን አዝራ ትያቸው? እዩበት። እሺ አጎቴ አመሰግናለሁ። እንዴ አጎቴ እኔ ልትዋሹኝ ነበር? ግን ሁለታችሁን የሚያስኳችሁ ምንድን ነው? እሱ አጎቴ ይህ ኮፌክ ነው ኦሪጂናሉ አይደለም። እንደዛ ነው አይደል? አውቀሻል። በቃ አሁን አንቺ ትልቅ ሰው ወጣሽ ልንሸውድሽ አንችልም ማለት ነው። በጣም ይገርማል። አዝራውዴ ቦርሳውን በጣም በውድ ገንዘብ ነው የገዛው ስትኝ ነበር አይደል? አዎ፣ ጂሃን በውድ ነው የገዛዋቸው። ተንጂ እንደዛ ነው ማረጋገጥ እኮ እንችላለን፣ ኦሪጂናል ይሁን ተመሳስሎ የተሰራ ሄደን ማረጋገጥ እንችላለን። ድንጉጧና የዋላ ቁጧ የሚያስፈራት የሚያርበት ብታታ ስራ ምንም እንደምታረግ ግራ ገብቷታል። መዋሸቷ ከተረጋገጠባት ጃን ከባድ የተባለ ቅጣት እንደሚቀጣት ታውቃለች። ስለዚህ አንድ ነገር ማድረግ አለብኝ ብላ ሰው ወደሌለበት አካባቢ መታ ካሜራ የሌለበትን ቦታ መርጣ ስልኳን ሰባብራ ቦርሳዋን ደግሞ ወዳንድ ቆሻሻ ገንዳ ውስጥ ጥላ ራሷ ላይ ጉዳት አደርሳ ተዘረፍኩኝ፣ ጉዳት አደረሱብኝ ብላ ወደ ፖሊስ ጣቢያ ትመጣለች። የሚስቱን መሰሪነት ያላወቀው ጂያንም እየሮጠ ወደ ፖሊስ ጣቢያ መጥቶ ስቅስቅ ብላ እያለቀሰች የሐሰት ታሪክ ፈጥራ ለፖሊሶቹም ለእሱም የምትነግረውን ሚስቱን አዝራን ደግሞ እያባበላት ፖሊሶቹን በፍጥነት ሌቦቹን እንድትይዙ ብሎ አስጠንቅቋቸው አዝራን ይዞ ወደ ሆስፒታል ያመራል። የስርዓት ሚስት ቤርኪ ምንም እንኳን ራሷን ከሳተች በት ባትነቃም ነገር ግን ጤናዋ እየተሻሻለ መጥቶ ከፍተኛ የህክምና ክትትል ከሚደረግበት ክፍል እንደወጣች ለስርዓት ተደውሎ ተነግሮት ስርዓት ወደ ሆስፒታል እሷን ለማየት ይመጣል። እንዴት ነሽ? የታመምሽም ደናሚሆንሽ ይመስለኛል። አንቺን በሽተኛ ነች ብሎ እዚህ አልጋ ላይ አስተኝቶሽ ያስታምማሉ። እኔንስ ማን ነው ያስታምመኝ? የሚያስታምመኝ እኔንስ ማን ነው የሚጠይቀኝ የእኔን ህዝብ በሽታ ማን ነው የሚያውቀው? ማንም አያውቅልኝም። እኔ ከአንቺ በላይ ነው የታመንኩት፣ ከአንቺ በላይ ነው የተሰቃየሁት። ሁሌም አንድ ነገር የሚመኝ ነበር፣ ፈጣሪ የህይወቴን ፍጻሜ ከልጆች ከአንቺ ጋር ሞቴ እንዳረግ ነበር ምኞቴ። አምንሽ ነበር። አዎ ራሴን ከማምነው በላይ አንችን አምን ነበር። አንቺ ግን እምነቴን ሰበርሽ፣ ልቤን ሰበርሽ፣ የመኖር ጉጉቴን አጠፋሽ። ቆይ እንዴት እንዴት ደፍሬ ነው እንደዛ ማሰብ የሚችለው? አንቺን አንቺን ከዛ ጀግና ከምለው ወንድሜ ጋር በፍጹም ማሰብ አልችልም እንደዛ። አዎ ጂያን እንዳለው መሆን አለበት። እኔ ያሰብኩት ነገር ስተት እንደሆነ ሮሽ የነበረው ያ የተረገመ ሰው ሌላ ሰው መሆን አለበት። ግን ለምን ለምን? ንገርኝ። ለምንድን ነው እንደዚህ ያደረግሽው? ምንድን ያጎደልኩብሽ? ምንድን ያደረግኩሽ? ንገርኝ እንጂ ለምንድን ነው ዝም ብትይው? ንገርኝ። መልስ እፈልጋለሁ። በፍጥነት ነቅተሽ ለእያንዳንዱ ጥያቄ መልስ እንድትሰጪ እንፈልጋለሁ። በፍጹም ለጥያቄዎች መልስ ሰጪ እንድትሞች አልፈልግም። ለጥያቄዎች የመልስ ሰጪ ልትሞች እንኳን አንቺን ተከት ወደ ሲ ወልዳለሁ። እዛ ሂጄ መልሴን አገኛለሁ። ለጥያቄ መልስ ከሰጠሽ ኋላ መሞት ትቻለሽ። መሞት የለብሽም። በፍጥነት ንቂ ንቂ ታስፈልግኛለሽ። ለአንቺም ለእኔም ታስፈልጊያለሽ። ንቂ። ሰላም፣ ሰላም ውድ የቃና መሳጭ ቤተሰቦች፣ ለዛሬ አሰናዳ ነው ምርጡ አጓጊው ተወዳጁ ድራማ የበደል አበቦች ክፍል ስድስት ይህንን ይመስል ነበር። እንዴት ነበር? ሀሳብ አስተያየቱን ያስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? የስራት ሚስት ቤርኪ መቼው የምትነቃው? ከነቃችስ በኋላ ሁሉንም መታፍረ ጠረጣለች? ማኒውን የካዲር አባት ጂያን ተፋክቶለት ሰራትን ጥለዋል። ሚስቱ የሰራችበት ጨዋታ ጃን መቼው የሚደርስበት ከደረሰባት ስብ በኋላ ምንድን ነው የሚያደርጋት? እነዚህና ሌሎች በርካታ አጓጊ መሳጭ ምርጥ ምርጥ ትዕይንቶች ምርጥ ምርጥ ክፍሎች ከፊት ይጠብቁናል። ሁሉንም ሁሉንም አብረን የምንመለከት ይሆናል። ይሄ ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ምርጥ ቪዲዮች እና ተወዳጁ ተናፋቂው ድራማ የበደል አበቦች በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ሁላችሁም ደግሞ ቪዲዮቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ቪዲዮቻችንን ላይክ ባደረጋችሁ ቁጥር የምንለቃቸው ቪዲዮች በጠቅላላ ቀደም ብሎ ቀደም ብሎ ወደ እናንተ ጋር ይደርሳሉ። ስለ ሁሉም ከመጀመሪያ እስከ መጨረሻ አብራችሁ ስለነበራችሁ ከልብ ያመሰገንኩኝ። በቀጣይ ክፍል እስክንገናኝ፣ ኩፋይን ካውት ደጋ ይለፎት ሀገሬ፣ ሰላም ትሁኑ።